በየቀኑ የምንጠቀመው ኢንተርኔት ጉግል፣ ፌስቡክ፣ ዩቲዩብ እና ሌሎች ሶሻል ሚዲያዎችም ይሄ ሁሉ የአንድ ትልቅ ውቅያኖስ ላይ ላዩን ክፍል ብቻ እንደሆነ ብነግራችሁ? አዎ፣ አብዛኛውን የኢንተርኔት ክፍል ከኛ እይታ የተደበቀ በፍለጋ ሞተሮች የማይገኝ እና በልዩ ሶፍትዌሮች ብቻ የሚደረስበት ነው። ይሄ ከውሃ በታች ያለው ግዙፍ ዓለም ዲፕ ዌብ ይባላል። እና ከዲፕ ዌብ ውስጥ ደግሞ እጅግ በጣም ምስጢራዊ እና አወዛጋቢ ክፍል አለ። ያም ዳርክ ዌብ ተብሎ ይጠራል። ዛሬ ስለ ዳርክ ዌብ ያለንን ግንዛቤ ከፍ እናደርጋለን። ዳርክ ዌብ ምንድን ነው? እንዴት ይሰራል? ህገወጥ ነው እና ከሁሉም በላይ ለምን መጠንቀቅ እንዳለብን እና ይህን ዓለም ለምን ማወቅ እንዳለብን በሰፊው እናያለን። ይህን ቪዲዮ እስከመጨረሻ ድረስ ተከታተሉ። ኢንተርኔት ሶስት ደረጃዎች አሉት። ኢንተርኔት ልክ እንደ አንድ ትልቅ የበረዶ ግግር አድርገን እንየው። አንደኛው ሰርፌስ ዌብ ተብሎ ይጠራል። ይህ በውሃ ላይ የምንሳፈፈው ትንሽ ክፍል ነው። እኛ በየቀኑ የምንጠቀመው ኢንተርኔት፣ ጎግል፣ ዩቲዩብ፣ ፌስቡክ እንዲሁም የዜናዊ ድረገጾች በፍላጋ ሞተሮች ወይም ኢንደክስ የተደረገ እና በቀላሉ ማንም ሊደርስ የሚችለው ክፍል ነው። ይህ አጠቃላይ የኢንተርኔት ይዘት ከአምስት ፐርሰንት ያነሰውን ይይዛል። ሁለተኛው ዲፕ ዌብ ተብሎ ይጠራል። ይሄ ከውሃ በታች ያለው ግን ትልቁን የኢንተርኔት ክፍል ወደ ዘጠና ፐርሰንት የሚሆነውን የሚይዘው አካል ነው። እነዚህ ገጾች በፍለጋ ሞተሮችንም ኢንደክስ እንዲሁ በቀላሉ አይገኙም። ለምሳሌ የባንክ አካውንት ገጾች፣ ሎግን ፔጆች የሚጠይቁ የግል ኢሜሎች፣ ጂሜይል፣ ያሁ ኢንቦክስ የሕክምና መዝገብ ዳታ ቤዝ፣ የድርጅት እና የኢንተርኔት ስርዓቶች። እነዚህ ሁሉ ህጋዊና እጅግ ጠቃሚ ናቸው። ነገር ግን የተጠቃሚ ስም እና የይለፍ ቃል ፓስወርድ ስላሉባቸው ከውጭ አይታዩም። ድፕ ዌብ በአብዛኛው ህገወጥ አይደለም። ሶስተኛው ዳርክ ዌብ ተብሎ ይጠራል። ይህ ደግሞ ከድፕዌብ ውስጥ በጣም ጠባብ እና ጥልቁ ስብስብ ነው። የምታወቀው ከጠቅላላው የኢንተርኔት መጠን ከዜሮ ነጥብ ዜሮ አንድ ፐርሰንት ያነሰ ነው እና ዳርክ ዌብ ልዩ የሚያደርገው በቀላሉ ተራ አሳሾች ወይንም ክሮም፣ ፋየርፎክስ እነዚሁም ሌሎች ብራውዘሮችን በመጠቀም መድረስ አይቻልም፣ ልዩ ሶፍትዌር እና አውታረ መረብ ያስፈልጋል ማለት ነው ዳርክ ዌብን ለመጠቀም። ዳርክ ዌብ እንዴት ይሰራል? ዳርክ ዌብ ለመስራት የቶር ብራውዘር ያስፈልገናል። ዳርክ ዌብ ለመግባት ዋናው መሳሪያ ቶር የሚባለው ብራውዘር ነው። ቶር ማለት ኦኔን ራውተር ማለት ነው። ኦኔን የሚባለውን ስያሜ የቶርን አሰራር ሂደት ይገልጻል። ኦኒየን ራውቲንግ ወይም ኦኒየን ራውቲንግ የምንለው በተለምዶ ኢንተርኔት ስትጠቀመው የእናንተ ኮምፒውተር በቀጥታ ወደ ድረገጹ ይገናኛል። በቶር ግን የእናንተ የኢንተርኔት ጥያቄው ትራፊክ ከአንድ ሰርቨር ወደ ሌላ ሰርቨር በዓለም ዙሪያ ለማግኘት በጎ ፈቃደኛ ኮምፒውተሮችን በኩል ይዘዋወራል። ልክ አንድ ሽንኩርት በብዙ ሽፋን እንዳለው በእያንዳንዱ ሰርቨር ላይ አንድ ምስጢራዊ ሽፋን ይገፋሉን ዲስክሪፕት ያደርጋል። ሶስት ደረጃዎችን ይገባል ማለት ነው። አንደኛው ኢንትሪ ኖድ የምንለው ነው፣ ሁለተኛ ሚድል ኖድ፣ ሶስተኛ ኤግዚት ኖድ ነው በሚባሉ ሰርቨሮች በእነዚያ ያልፋል ማለት ነው። ይህ ሂደት መልእክቱ ማን እንደላከውና ወዴት እንደሚሄድ መለየት እጅግ በጣም ከባድ ያደርገዋል ማለት ነው። እና በዳርክ ዌብ ላይ ያሉ ድረገጾች የጋራ የሆኑት ዶት ኮም፣ ዶት ኦርጂ እንደዚህ የመሳሰሉ ነገር የላቸውም። የራሳቸው የሆነ ዶት ኦኒን የሚል ቅጥያ አላቸው። እነዚህ አድራሻዎች ለመያዝ አስቸጋሪ በመሆኑ በተዘበራረቀ ፊደላትና ቁጥሮች የተሰሩ ናቸው። ዳርክ ዌብ ሁለት ገጽታዎች አሉት። መልካም ገጽታዎች የግል የደህንነት እና ግላዊነት ጥበቃ ያደርጋል። በተወሰኑ ሀገሮች ውስጥ ያሉ ጋዜጠኞች፣ ተጠቃሚዎች እና የመንግስት ምስጢራዊ አውጪዎች ማንነታቸውን ሳይገልጹ መረጃዎችን ለማጋራት እና ለመነጋገር ቶሪን ይጠቀማሉ። በነጻነት መናገር አደጋ በሚያስከትልበት ጊዜ የነጻነት ምሽግ ይሆናል። እንዲሁም ባይፓሲንግ ሴንሶርሺፕ፣ አንዳንድ የመንግስታት የዜና ድረገጾች ወይንም ማህበራዊ ሚዲያዎች ሲያግዱ ቶሪን በመጠቀም እገዳውን አልፎ መረጃ ማግኘት ይቻላል ማለት ነው። ፖሊስ እና ደህንነት አካላት ወንጀለኞችን ለመከታተል እና ምስጢራዊ ምርመራዎችን ለማድረግ ዳርክ ዌብን ይጠቀማሉ። ሌላኛው መጥፎ ጎኑ አስፈሪው በኩሉ በሚያሳዝን ሁኔታ የዳርክ ዌብ ዋነኛ ስሙ ስም አልባ ነው። እናውን ሌት ነው ወንጀለኞች የሚጠቀሙት ሳይበር ወንጀል መገበያያ ሆኖ የቀረበት ነው ማለት በስውር ገበያዎች ላይ ህገ ወጥ እቃዎችን ይሸጣሉ። ለምሳሌ መድኃኒቶች፣ መሳሪያዎች እንዲሁም የተሰረቁ ህጋዎች እዛ ላይ ይሸጣሉ። የግል መረጃችሁም ጭምር እዛ ጋር ሊሸጥ ይችላል። የተሰረቁ የባንክ አካውንት መረጃዎች፣ ክሬዲት ካርዶች፣ የማንነት መታወቂያዎች፣ የኢሜይል ፓስወርዶች ጭምር ይሸጣሉ። እንዲሁም ማልዌር እና እንዲሁም ሀኪንግ የሚሰሩ ሰዎች እዛ ጋር ስራዎቻቸውን የሚሸጡ ነው ማለት ነው። ምንድን ነው የሚያደርጉት እዚህ ጋር ማልዌር፣ መጥፎ የሆኑ ቫይረሶች፣ የኮምፒውተር የስልክ ቫይረሶችን እዛ ጋ ይገበያያሉ ማለት ነው። ሃከሮች ደግሞ የፈለጉትን ሰው ሀክ ለማድረግ እዛ ጋ የሚደራደሩበት ነው ማለት ነው። አስደንጋጭና ህገወጥ ይዘቶችንም ጭምር ይዞልን የመጣ ነገር ነው ማለት ነው። ምንድነው የልጆች ወሲባዊ ምስሎች እና ሌሎች በጣም አሰቃቂና ህገውጥ ይዘቶችን ያስተናግዳሉ። ላይቭ ቀጥታ አስገዳይና ገዳ እያለ ለምሳሌ አስገዳይ በዛ በኩል በላይቭ እያየ ገዳዩ በላይቭ ይገላል ማለት ነው። በጣም የሚያስጠላ ጎን ያለበት ነው ማለት ነው። ዳርክ ዌብ መጠቀም ህገወጥ ነው ወይ? መልሱ ቀላል አይደለም። በአብዛኞቹ ሀገራት ቶር ብራውዘርን ማውረድ እና ዳርክ ዌብን መጎብኘት በራሱ ህገወጥ አይደለም። ምክንያቱም ቶር ለህጋዊ የግላዊነት ጥበቃ ጥቅም ላይ ይውላል። ሆኖም ግን በዳርክ ዌብ ላይ ህገወጥ ድርጊት የመፈጸም ግን ህገወጥ ነው። ህገወጥ እቃዎችን መግዛትን ሆነ መሸጥ፣ የተሰረቀ መረጃ መጠቀምንም፣ ህገወጥ ይዘቶችን ማየት ከባድ ወንጀል ነው። እንዴት ደህንነታችሁን መጠበቅ እንዳለባችሁ እዚህ ጋር ትንሽ ነገር። እኔ ዳርክዌብን ለመጎብኘት ፍላጎት ካላችሁ እጅግ እጅግ በጣም ልዩ የሆነ ጥንቃቄ ማድረግ አለባችሁ። በፍጹም ማንነታችሁን የሚገልጽ መረጃ መጠቀም የለባችሁም። ወደ ዳርክ ዌብ ስትገቡ ካሜራ እና ማይክሮፎናችሁን የሚጠይቁ ፕሪሚሽኖችን በፍጹም ኦን ማድረግ የለባችሁ። ምንም አይነት ፋይል ከዛ እንዳታወርዱ። በአብዛኛው ፋይሎች ላይ ምንድን ነው የሚያደርጉት፣ ቅድም ያልኳቸውን እነዚህ ኢሜይል ማነው ማልዌር ቫይረሶችን እንደዚ አይነት ነገሮችን ስለሚልኩ ምናልባት ኮምፒውተራችሁን ሊያጠፋባችሁ ይችላል። ፋይሎቻችሁን ክራሽ ሊሆኑባችሁ ስለሚችሉ ምንም አይነት ፋይል ማውራድ የለባችሁ። ምናልባት ይህን ነገር መጎብኘት አለብኝ ማየት አለብኝ የምትሉ ከሆነ ኃላፊነቱን ወስዳችሁ ቪፒኤን በመጠቀም ከቶር ብራውዘር ጋር መገናኘት ትችላላችሁ። ሌላ ደግሞ ምንም አይነት ግብይት በዛ ላይ መፈጸም የለባችሁ። አብዛኛው ነገር እዛ ጋር የሚፈጸሙ ነገሮች እስካሁን ውሸት ስለሆኑ ገንዘባችሁን ልትበሉ ትችላላችሁ። ዳርክ ዌብ የኢንተርኔት ጨለማ ክፍል ቢሆንም የሳይበር ደህንነት እና የግላዊነት አስፈላጊነት የሚያሳይ ማሳያ ነው። ቴክኖሎጂ መቼም ቢሆን ገለልተኛ ነው፣ እንዴት እንደምንጠቀምበት ግን የእኛ ምርጫ ነው። ዳርክ ዌብ የነፃነት መሳሪያ የሆንም የወንጀል መደበቂያ ሊሆን ይችላል። የኛ ግብ እዚህ ጋር አዲስ ነገር እንዲያገኙ እና በዲጂታል ዓለም ውስጥ ደህንነታችሁን እንድትጠብቁ መርዳት ነው። ስለ ዳርክ ዌብ ምን ታስባላችሁ? ከዚህ በፊት ሰምታችሁ ታውቃላችሁ? ሐሳባችሁን ኮሜንት መስጫ ላይ አካፍሉ። ይህም ቪዲዮ ከወደዳችሁት ላይክ አድርጉ። ተጨማሪ የቴክኖሎጂና የሳይበር ደህንነት መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጉ እና የደውል ምልክቷንም ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።